እኒያ ትግራይ ላይ ድል ያገኙ ሲመስላቸው ፓርላማ ጠርተው ሶስትና አራት ሰዓታት የሚናገሩ ጠቅላይ ሚኒስትር ሼኔ ስለሚሉት ታጣቂ ኃይል አራት ዓመት ሙሉ በየአጋጣሚው ሲያብራሩ የከረሙ መሪ በአማራ ክልል ስለሚያካሄዱት ጦርነት የረባ ሐሳብ አልሰነዘሩም። አብይ ይህንን ያደረጉበት ምክንያት ለክልሉ ልሂቃን ወይም ለሕዝቡ በጠቅላላ ንቀት ስላላቸው ነው የሚለውን የሚያነሱ ሰዎች ባለፉት ዓመታት የአማራ ክልልን ልሂቅ አቅርበው በተገለገሉበት ወቅት በሚገባ አይተው ንቀውታል ይላሉ በጠቅላይ ሚኒስትሩ ታይቶ የተናቀው የክልሉ የፖለቲካ ኃይል ደግሞ ህዝቡን ለጥቃት አጋልጦታል ሲሉም ያክላሉ በአስርት ሚሊዮኖች የሚቆጠር ህዝብ ጦርነት ውስጥ ከገባ ውጭ መገናኛ ብዙሀን መሆኑ ዲፕሎማሲያዊ ተቋማት በቂ ሽፋንና ትኩረት ሲሰጡት አይስተዋልም በእርግጥ ይህ የሆነበትን ምክንያት ሰዎች የተለያየ ሰበብ ሲሰጡት ይስተዋላል በአንድ በኩል አብይ አህመድ የተባሉ ጠቅላይ ሚኒስትርንና ኦህዴድ መራሽ ብልጽግና ፓርቲን በኢትዮጵያም ሆነ የአማራ ህዝብ ላይ ስር እንዲሰድ አምስት ዓመት ሙሉ ደግፎ ያዘለቀው የአማራ ሊሂቅ ነው የሚል ሀሳብ ይነሳል። ይህንን ሀሳብ የሚያነሱ ሰዎች የጠቅላይ ሚኒስትሩ አምባገነናዊነት ገና በጠዋቱ የታየ ሆኖ በተለይም በአገር ወዳድ ዜጎች በትግራይና በኦሮሞ ልሂቃን ዘንድ ትችት ሲሰነዘርባቸው ዋና ተከላካይና ደጋፊያቸው ሆኖ አምስት ዓመት ለሚጠጋ ጊዜ አብሯቸው የከረመው የአማራ ልሂቅ ዛሬ ተጣልኋቸው ቢል መታመን አልቻለም የሚል ክርክር አላቸው። ይህንን ሐሳብ የያዘውና ከወራት በፊት የተሰራጨው የአልጀዚራ ዘገባ በሁለተኛነት የሚያቀርበው ምክንያት የጠቅላይ ሚኒስትሩ ደጋፊ ሆኖ አምስት ዓመት የዘለቀ ልሂቅ የሰላም ስምምነት ሲፈርሙ ተጣላቸው ይላል። በሌላ አገላለጽ የአማራ ልሂቃን ዓለም አቀፉ ማኅበረሰብ የደከመበትን ፕሪቶሪያን ስምምነት ተቃውመው ጠቅላይ ሚኒስትሩንና መንግስታቸው ላይ እንደተነሱ አድርጎ ተመልክቷቸዋል በሚል ይገልጿል። ይህ ሁሉ የሆነም የአማራ ክልል ህዝብ መከራ በዓለም ሚዲያና ዲፕሎማሲያዊ መድረክ ጆሮ ዳ ባልበስ ተብሎ እየቀጠለ ባለበት በዚህ ወቅት የምዕራቡ ዓለም የውጭ ግንኙነት ማንጸሪያ ሆነው ከሚገለጹ ተቋማት አንዱ የኢንተርናሽናል ክራይሲስ ግሩፕ በክልሉ ውስጥ በአሁኑ ወቅት እየሆነ ያለውንና ይሻላል የሚለውን የመፍትሄ ሀሳብ የያዘ ሪፖርት ይፋ አድርጓል። በሁለት ገጾች የተቀነበበው የክራይሲስ ግሩፕ ትንተና እንዲ እንዲህ ይላል። በ2010 ዓ ም ጠቅላይ ሚኒስትር አብይ ወደ ሥልጣን ሲመጡና ኦሮሞ መር መንግሥት ሲመሠርቱ የአማራና የኦሮሞ ኃይሎች ደግፈዋቸዋል። የኦሮምኛ ተናጋሪ ልሂቃንን ወደ መንበሩ በማምጣት ህውሃትን ለማባረር ደግፈዋል። አብይም የቀደመውን መንግሥት በማጣጣል ዲሞክራሲያዊ መንግሥት እንደሚመሠርቱ ቃል ገቡ። የትግራይ አመራሮች በአንጻሩ ጠቅላይ ሚኒስትሩ የያዙትን ስግብግብ አጀንዳ በጥርጣሬ ይመለከቱት ገቡ። ከዚያም ወደ መቀሌ ሄዱ። ከሁለት ዓመታት በኋላ በአብይና በትግራይ መካከል ጦርነት ተጀመረ። በዚህ ጊዜ በአስር ሺህ የሚቆጠሩ የአማራ የጸጥታ ኃይሎችና ታጣቂዎች ከጠቅላይ ሚኒስትሩ ጎን ተሰልፈው ከኤርትራና ከፌዴራል ሰራዊት ጋር ተባብረው ዘመቱ። ይህንን ያደረጉትም እምቢተኛዋን ትግራይን በአብይ ለሚመራው የፌዴራል መንግስት እንድትገዛ ለማድረግ ነበር። እንዳመሆኑ ይህ ህብረት ገና ከጅምሮ የተቀደሰ ነበር ማለት አይቻልም። በአማራና በኦሮሞ ልሂቃን መካከል ያለው የፖለቲካ ግንኙነት የተሸረሸረ ነበር። ብዙ የአማራ ልሂቃን ግን በጠቅላይ ሚኒስትሩ ንግግር ተሸንግለው የትግራይን አመራር በመቃወም ከአብይ ጎን ሆነው ተገኙ። አመራሮቹን ከመጥላት በተጨማሪ የግዛት ይገባኛል ጥያቄም አላቸው። አሁን ግን አብይ የኦሮሞ ጥቅም አስከባሪ ናቸው፣ አማራን እያስገደሉ ነው፣ አዲስ አበባን ለኦሮሞ ሊሰጡ ነው ወዘተ በሚል ይከሷቸዋል። ይህንን በተመለከተ አስተያየት የሚሰጡ የኦሮሞ ብሔርተኞች ደግሞ በአገር አንድነት ስም የአማራ የበላይነት ያለባትን ኢትዮጵያን መልሰው ሊጭኑብን ይፈልጋሉ በማለት ይናገራሉ። የአማራ ሊሂቃን በጊዜ ሂደት አብይ ላይ መጠንቀቅ ጀመሩ። በእነሱ ዓይን በሰኔ 2011 እናምባቸው መኮንን ሲገደሉ ጀምሮ አማራ በአብይ ላይ ጥርጣሬ አሳድሯል። የክልሉ ሰመስተዳድርና ባልደረቦቻቸው ከተገደሉ በኋላ የፌዴራል የጸጥታ ኃይሎች ጄኔራል አሳምነው ጽጌን ገደሉ። መንግስት እናምባቸውን በመግደል የወነጀለው ጄኔራል አሳምነውን ነበር። አንዳንድ የአብይ ተቃዋሚ አማሮች በጀነራል አሳምነው ቆራጥነት ምክንያት የአማራ ክልል ስላሰጋው ክልሉን ለመቆጣጠር የባለስልጣናቱ እንግዲህ እያቀነባበረው ጠቅላይ ሚኒስትሩ ነው ይላሉ። የፈለገ ተቃውሞና ጥርጣሬ ቢኖራቸውም የጸረ ህውሃት ህብረታቸውን ግን አላቋረጡም። ጥቅምት 2013 ጦርነቱ ሲጀመርም የአማራ ኃይሎች ከፌዴራሉ ጦር ጋር ትብብራቸውን ቀጥለዋል። አብይና የአማራ ልሂቃን ወደ ጸብ የገቡት አምና የሰላም ስምምነት ተፈርሞ የትግራይ ጦርነት ሲቆም ነው። በጥቅምት 2015 የፌዴራል መንግስት ከህውሃት ጋር ተደራድሮ ከተመለሰ በኋላ ሁለቱ አካላት ጸባቸው ለየለት። በርካታ አማሮች የእኛ ፍላጎት በድርድሩ ላይ ችላ ተብሏል የሚል ስሜት አላቸው። ለጦርነቱ ያን ያህል አበርክተን እንዴት እንዘነጋለን የሚል ነው ቅሬታቸው። የአማራ ክልል በግሉ በድርድሩ ላይ አልተሳተፍም። በእርግጥ ምክትል ፕሬዚዳንት የነበሩት ጌታቸው ጀንበር ድርድሩ ላይ ነበሩ። ሆኖም የፌዴራል መንግሥቱ ተደራዳሪ ልዑክ አባል ናቸው። በጥቅሉ በርካታ አማሮች የሰላም ስምምነቱን በጥቅሉ ጥርጣሬ ውስጥ ይጥሉታል። የተከበራችሁ የኢትዮ ፎረም ቤተሰቦች የኢንተርናሽናል ክራይሲስ ግሩፕን ሀተታ እዚህ ጋር ገታ አድርገን በዚህ ጉዳይ ላይ ጠቅላይ ሚኒስትር አብይ የሰጡትን ማብራሪያ እናስታውስ። ዛሬ የአማራ እርሶ አደር ጦርነት ሲታወጅበት የገቡበት ባይታወቅም የፓርላማ አባሉ ደሳለኝ ጫኔ ወንድማችን ኤርትራ በድርድሩ ላይ አለመወከሏ ተገቢ አይደለም ብለው በተናገሩበት የሰኔ 2014 የምክር ቤት ውሎ የአማራ ሕዝብም ተወካይ ሊኖረው ይገባል የሚል ጥያቄ አንስተው ተዘጋጅተው ነበር። ጠቅላይ ሚኒስትሩ በወቅቱ የሰጧቸው ምላሽ የተዋጋችው ኢትዮጵያ ሌሎችንም ክልሎች ይዛ ነው፣ አማራ ለብቻው ልደራደር ካለ ለብቻው መዋጋት ነበረበት የሚል እንደነበር ይታወሳል። እሱን ተመልክተን ወደ ቀጣው እንለፍ። ይህ ድርድር ኤርትራንም ሆነ አማራን ያገለለ እንዳይሆን ማሳሰብ ፈልጋለሁ። የተዋጋውም ኢትዮጵያ ነው፣ የሞተው ኢትዮጵያ ነው። ይህ ዝም ብሎ ነገር ሰንድቆ ለራስ መውሰድ ትክክል አይደለም። አማራ የሚደራደር ከሆነ አማራ ብቻ ይጓጓዛ። እዛ እየሞተ ያለው ኢትዮጵያዊ ነው፣ የሚደራደረውም ኢትዮጵያዊ ነው እና ለብቻ የተሰራ ስራ የለም፣ የብቻ ጥላት የለም። በጋራ እንሰራዋለን። አጋጣሚ ሆኖ በዚህ ፕላን ባይሆንም አቶ ደመቀ ናቸው ኮሚቴው የሚመሩት። ሌላ አማራ ፈልገን ካላመጣን በስተቀር የአማራን ጥቅም እና ሁኔታ ይገነዘባሉ። ሌሎች ሰዎች አሉበት። አማራ ተወላጆች ሆኖም ሰዎች አሉበት። አፋሮችም አሉበት፣ ሶማሌዎችም አሉበት ኮሚቴ ውስጥ። በጋራ እየሰሩ ነው። አሁን ወደ ክራይሲስ ግሩፕ ሪፖርት እንመለስ። እንዲህ ይቀጥላል። ከትግራይ ጦርነት በኋላ በአስርት ሺዎች የሚቆጠሩ የፋኖ ታጣቂዎች ያደረጉት እንቅስቃሴ ከአማራና ከፌዴራል መንግስቱ እንዲሁም ከኦሮሚያ ጋር ውጥረቱ እንዲባባስ አድርጓል። አንዳንዶቹ ከኦሮሚያ ጋር በሚዋሰኑበት አካባቢ ከክልሉ ሚሊሻዎች ጋር ተታኩሰዋል። ሌሎቹ ደግሞ ከኤርትራ ጋር ግንኙነት አላቸው ተብለው የሚገመቱ አሉ። ይህ የአማራ ኃይሎችና የኤርትራ ግንኙነት ደግሞ የፌዴራል መንግስቱን አስቆጥቷል። የፌዴራል መንግስት በውጭ አካላት ይታገዛሉ ማለቱም ለዚህ ነው። ኤርትራ ደግሞ ከፕሪቶሪያ የሰላም ስምምነት በኋላ ከኢትዮጵያ ግዛት ሙሉ በሙሉ ለቆ መውጣት የሚገባው ቢሆንም ያንን አላደረገም። የአማራና የፌዴራል መንግስት ግንኙነት የበለጠ የከፋ የሆነው ደግሞ የተወሰኑ ኦሮምኛ ተናጋሪ የሃይማኖት አባቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ ተገንጥለናል ብለው ባወጁበት ወቅት አብይ እነዚህን ሰዎች ይደግፋሉ በሚል አማሮች ወንጅለዋቸዋል። ቤተ ክርስቲያኗንና አገሪቱን ሊከፋፍሉ ጠቅላይ ሚኒስትሩ ጣልቃ ገብተዋል ብለው ያምናሉ። ቤተ ክርስቲያኗ ለአማሮች ውድ ተቋም ስትሆን፣ የኢትዮጵያዊነትም የማዕዘን ድንጋይ ነች። ብዙ የአማራ ህዝብ በሚኖርበት አዲስ አበባና በሌሎች አካባቢዎችም ጥቁር ልብስ ተለብሶ በጉዳዩ ላይ ተቃውሞ እንዲነሳ ቤተ ክህነቱ ጥሪ አቅርቦ ተተግብሯል። በዚህ ጊዜ በፌዴራልና በአማራ ክልል መካከል ትልቅ ውጥረት ተፈጠረ። የፌዴራል መንግስት ከአማራ ክልል ወደ አዲስ አበባ የሚያስገቡ መንገዶችን ዘጋጋ፣ ኢንተርኔትና ስልክ ማቀበ። አብይ በዚህ ወቅት በቤተ ክርስቲያኗ ውስጥ የተፈጠረውን ችግር በገላጋይነት እፈተዋለሁ ብለው ብቅ አሉ። የተከበራችሁ የኢትዮ ፎረም ተከታታዮች አሁንም የክራይሲስ ግሩ የሚሰሩብን ሀተታ ገታ እናድርገውና ጠቅላይ ሚኒስትሩ በቤተ ክርስቲያኗ ውስጥ ችግር እንዲባባስ ካደረጉ በኋላ እንደገና ደግሞ አሸማጋይ ሆነው የተከሰቱበትን የአምናውን ሁነት እናስታውስ። በወቅቱ ነገሩ ለዜጎች ሕይወት መጥፋት ለንብረት መውደምና ማህበራዊ መቃቃር ምክንያት እየሆነ እያየን ዝማንልም ብለው ጣልቃ እንደሚገቡ በግልጽ የተናገሩበት ንግግር እንደነበር አይዘነጋም። በኋላም ጉዳዩ የሚቆጣጠሩት እንዳልሆነ ሲገባቸው ደግሞ የጠፉትን በጎች ይዤ ተመለስኩ ብለው ገላጋይ መስለው ብቅ ማለታቸው ይታወሳል። ሁለቱንም እናስታውሳቸውና ወደ ክራይሲስ ግሩፕ ትንተና እንመለሳለን። ለምን አሁን የሚል ጥያቄ ይነሳል። በአማራ ክልል በአማርኛ ነው ሰው የሚገለገለው በራሱ ቋንቋ፣ ደቡብና ኦሮሚያ ሲሆን በዛ አይደለም የሚል ጥያቄ ይነሳል። ይሄን መንግስት በማዳፈን ማለፍ አይችልም አይችልም። አሁን የቤልጅየሙ ክራይሲስ ግሩፕ ከብራስልስ ስልስ ወዳስነበበው ትንተና እንለፍ። የቤተ ክርስቲያኗ ቀውስ በአማራና በኦሮሞ መካከል ግጭት እንዳይፈጠር የተሰጋ ቢሆንም ታለፈ። ግን በሚያዝያ ወር ላይ በአስር ሺህ የሚቆጠሩ የአማራ ልዩ ኃይል አባላትን ለማፍረስና ወደ ሌሎች የጸጥታ አሃዶች ውስጥ ለማስገባት የፌዴራል መንግስቱ ሲጀምር ወሳኙ ወቅት ተፈጠረ። የክልሉ ልዩ ኃይል አባላትም ከፋኖ ጋር ለመተባበር ወደ ጫካ ሸሹ። ይህ የፌዴራል መንግስቱ አዋጅ በብዙ አማሮች እምነት ከኦሮሚያና ከትግራይ ለሚነሳ ጥቃት የሚያጋልጥ ነው። በጥቅሉ የ2015 የበጋ ወራት ጠቅላይ ሚኒስትሩንና አማሮቹን ያቆራረጡ ናቸው። በፋኖ የሚመራው ታጣቂ ኃይል ከፌዴራልና የክልል ኃይሎች ጋር ግጭት ውስጥ ገብቷል። ሚያዚያ 19 2015 የአማራ ብልጽግና ከፍተኛ አመራሩ ግርማ የሺጥላ ከተገደሉ በኋላ ደግሞ ነገሩ ተባባሰ። ጉዳዩ ፍጠጥ ያለ ችግር ሆኖ የወጣው ግን እስክንድር ነጋ በሚመሩት ታጣቂ ኃይልና በፌዴራል መንግስቱ ኃይሎች መካከል በደብረ ኤልያስ ወረዳ ውጊያ ከተካሄደና ብዙዎች ተገድለው ከጥቂት በላይ ሰዎች ከቆሰሉ በኋላ ነው። የፌዴራል መንግስት ሁለት መቶ ታጣቂዎችን ገድዬ እስክንድር ነጋ ለጥቂት አመለጠኝ ብሏል። በክረምቱ መግቢያ ላይ ደግሞ የአማራ ኃይሎችን ማመፅ ባሰበት ባህር ዳርን ጨምሮ በርካታ የክልሉን ከተሞች ተቆጣጠሩ። የቀድሞው የክልሉ ፕሬዚዳንት ይልቃል ከፋለ ለፌዴራል መንግስቱ የድረስልን ጥሪ አቀረቡ። የፌዴራል መንግስቱም ሐምሌ ስምንት አስቸኳይ ጊዜ አዋጅ አውጆ ወደ ክልሉ ዘመተ። ከአምስት ቀናት በኋላም ዋና ዋና የክልሉን ከተሞች መልሰው ተቆጣጠረ። በዚህ ሂደትም በርካታ ሰላማዊ ዜጎች የህይወትም የአካልም ጉዳት ደረሰባቸው። የክልሉ ርዕሰ መስተዳድርም ተቀየሩ። አብይ ይህንን ሁሉ ሲያደርጉ ከቀድሞ ደጋፊያቸው የአማራ ሊሂቃን ጋር የገቡበት ውዝግብ እያየለ መጣ። እንዲያም ሆኖ አሁንም አብይን የሚያገለግሉ ጥቂት አማሮች አሉ። ዋናዎቹ ሊሂቃን አሁንም በቁልፍ የፌዴራል መንግስቱ ውስጥ ግልጋሎታቸው አልተቋረጠም። ጦርነቱም ቀጥሏል። ባሳለፍነው ወር የመጨረሻ ሳምንታት እንኳን መንግስት ተረጋግቼ ተቀምጭባችኋለሁ በሚላቸው ደብረ ታቦርና ደብረ ማርቆስ ከባድ ውጊያ ነበር። ታጣቂዎቹ ጠንካራ መሆናቸውን አሳይተዋል። በመንግስት ላይ የሚያደርሱት ጉዳትም የከፋ ነው። የሰላማዊ ዜጎችም ሞት እንደቀጠለ ነው። በነሐሴ 18 በተካሄደ ውጊያ ብቻ ሁለት መቶ ሰዎች መገደላቸውን የተባበሩት መንግስታት ገልጿል። የአስቸኳይ ጊዜ አዋጁ ከወጣ በኋላ የፓርላማ አባላትን ጨምሮ ከአንድ ሺህ በላይ አማሮች ታስረዋል። የብራስልሱ ድርጅት ያወጣው ባለ ሀያ ሁለት ገጽ ሪፖርት እንዲህ ይቀጥላል። መንግስትን እየተዋጉ ያሉት ታጣቂ ኃይሎች የተቀናጁ አይመስሉም። አንድ መሪ የአማራ ፋኖ ህዝባዊ ንቅናቄ እንባላለን ብሎ ይናገራል። እንደ እውነቱ ከሆነ ግን ቅንጅት የሌላቸው፣ አንድም ፖለቲካዊ አመራር የሌላቸው በየአካባቢያቸው ባሉ ህዝቦች ውስጥ ሆነው የሚንቀሳቀሱ ናቸው። በምስራቁ የአማራ ክፍል ያለውን ፋኖ የሚያዙት ስማቸው በብዙዎች የሚታወቀው ምህረት ወዳጆ ሲሆኑ፣ በጎጃም በኩል ዘመነ ካሴ የሚመሩት ኃይል አለ። በሸዋና በጎንደርም ያን ህል ታዋቂና ተጽዕኖ ፈጣሪ ባይሆኑም ልምድ ያላቸው መሪዎች አሉ። በግንቦት ወር አካባቢ ደግሞ አቶ እስክንድር ነጋ የአማራ ህዝባዊ ግንባር የሚባል ታጣቂ ቡድን መፍጠራቸውን ገልጸዋል። ፋኖዎች እንዲህ የበዙ ቢሆኑም የክፍፍላቸው ግን ደካማ ናቸው አያስብላቸውም። ሁሉም ለአንድ ዓላማ ነው የሚዋጉት። 35 ሚሊዮን የሚጠጋ ህዝብ በሚኖርበት ክልል ውስጥ የታጠቀው ብዛት ስንት እንደሆነ ለመገመት ከባድ ነው። ብዙዎች የጠመንጃ ባለቤት ናቸው። እናም የታጋይ ችግር የለም። እንዳም ሆኖ የፋኖ ኃይል የተበታተነና በአንድ እዝ ስር ያልገባ በመሆኑ ህዝባዊ አመፁን ሊተነበይ የማይችል ያደርገዋል። የሰላም ጥረት ቢሞከርም ትልቅ ችግር ይፈጠራል። ታጣቂዎቹ በደፈጣ ውጊያ ቀጥለዋል። የመንግስት ሠራዊትን የጫኑ ተሽከርካሪዎችን እያጠቁና በየአካባቢው ያሉ የመንግስት ኃላፊዎችን እየገደሉ ናቸው። በአጥቅቶ መሮጥ የትግል ስልት የሚፈጽሙት ውጊያ ለመንግስት ችግር ሆኗል። በዚያ ላይ ደግሞ ከፍተኛ ህዝባዊ ድጋፍ አላቸው ግን ጦርነቱ በቀጠለ ቁጥር የብዙ ህዝብ መከራ ስለሚጨምር ታጣቂ ኃይሉ ያለው ማኅበረሰባዊ ድጋፍ የማይቀጥልበት ሁኔታ ሊፈጠር ይችላል። አሁን ወደ ክልሉ መጓዝም ሆነ ከክልሉ ለመውጣት የትራንስፖርት አቅርቦት የለም። የግልና የመንግስት አገልግሎቶች ተቋርጠዋል። ስልክና ኢንተርኔት ከዋና ዋና ከተማዎች ውጭ እንዳይሰራ ተደርጓል። ብዙ ትምህርት ቤቶች እንደተዘጉ ናቸው። ስርዓት አልበኝነቱ ከቀጠለ ባንኮች የመዘረፍ እድላቸው ሰፊ ነው። የተባበሩት መንግስታትም ሆነ የብልጽግናው መንግስት የሚደጉመው የሰብዓዊ መብቶች ኮሚሽን በክልሉ ጅምላ ግድያና አፈሳ እየተካሄደ መሆኑን በአየር ጥቃትም በርካቶች መገደላቸውን የሚገልጽ ሪፖርት አውጥቷል። አብይ በአማራና በኦሮሚያ የሚያደርጉት ውጊያ እንደቀጠለ ነው። በትግራይ የፈጠሩት ቁስል ገና አልሻርም። ይህ ሁሉ ባለበት ደግሞ ከኤርትራ ጋር እንዳይዋጉ ተሰግቷል። ኢንተርናሽናል ክራይሲስ ግሩፕ የጦርነቱን ሁኔታ ሂደትና ምክንያት ካስቀመጠ በኋላ መፍትሄ ይሆናል ያለውን ሐሳብ በማስቀመጥ ጽሑፉን ይቀጥላል እንዲህ በማለት በዚህ ወቅት በአማራ ክልል ያለውን ጦርነት አብይ በሁለት ደረጃዎች ሊመልሱት ይገባል የመጀመሪያው የአጭር ጊዜ መላ መፈለግ የሚገባቸው ሲሆን ይህም ለግጭት ምክንያት የሆነውን ችግር እውቅና ሰጥተው ለመፍታት መሞክር ነው ለዚህ ደግሞ የእሳቸው አጋር የሆኑ አማሮችን ምክር ጠይቀው የታጣቂዎቹን ፍላጎቶች የሚወክሉ ሰዎችን ወደ ጠረጴዛ ማምጣት ይጠበቅባቸዋል ሁለተኛው የረዥም ጊዜ ስትራቴጂ ሲሆን ጠቅላይ ሚኒስትሩ በአማራም በኦሮሚያ ያም ሆነ በትግራይ አሁንም ሆነ ከዚህ በፊት ግጭት ውስጥ የገቡባቸውን ምክንያት መለየትና ለጠቅላላ ኢትዮጵያ ለመረጋጋት ሰበብ የሆነውን ችግር መፍታት ነው። ለዚህ ደግሞ የአፍሪካ ህብረትን ጨምሮ የአፍሪካ ቀንድ መሪዎች የአውሮፓ ህብረትና አሜሪካ ሚናቸው ሊወጡ ይገባል። እነዚህ አካላት በአማራና በኦሮሞ ሊሂቃን በአማራና በትግራይ መሪዎች መካከል እርቅ ለመፍጠርም መስራት አለባቸው። የተከበራችሁ የኢትዮ ፎረም ቤተሰቦች የምዕራቡ ዓለም የጸጥታና ደህንነት ጉዳዮች መተንተኛ ተቋሚ ሆነውና በዲፕሎማሲው ዓለም ለግንኙነት ማሳለጫ እንደ ግብአት የሚያገለግለው ኢንተርናሽናል ክራይሲስ ግሩፕ ያወጣው ረዥም ሀተታ በአጭሩ ሲቀመጥ ይህንን ይመስላል።